ሰላም ጤና ይስጥልን፣ የአሻም ተከታታዮች እንደምን አላችሁ? ለዛሬ ለተሰኞ ሰኔ 23 ቀን 2017 ዓ.ም ምረት ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብራችሁ ቆይታ አደርጋለሁ። በቅድሚያ ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። ጤንነቱ የተረጋገጠ ደም ለማቅረብ በቂ የሆነ በጀት ሊኖር ይገባል ሲል አገልግሎቱ አስታወቀ። በትግራይ ክልል በስድስት ማዕከላት የአስራ ሁለተኛ ክፍል መልቀቂያ ፈተና እየተሰጠ መሆኑ ተገለጸ። የክልል ርዕሳነ መስተዳድሮች የአረንጓዴ አሻራ ዜጎች በተደመረ አቅም ኢትዮጵያን ለመለወጥ በጋራ የቆሙበት ሀገራዊ የልማት አጀንዳ መሆኑን ገለጹ። ከውጭ በደቡባዊ አውሮፓ በተከሰተ ከፍተኛ ሙቀት የሰዎች ሕይወት አለፈ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። ጤንነቱ የተረጋገጠ ደም ለማቅረብ በቂ የሆነ በጀት ሊኖር ይገባል ሲል አገልግሎቱ አስታወቀ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ከበጎ ፈቃደኞች የሚለገስ ደም ጤንነቱ የተረጋገጠ እንዲሆን ለማድረግ ወጪ እንደሚጠይቅ አስታውቋል። መስከረም አዲሱ በኢትዮጵያ የደም እጥረት እንዳይከሰት የኢትዮጵያ ቀይ መስቀል ማህበርና የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በተለያዩ መንገዶች ዜጎች ደም እንዲለግዙ በተደጋጋሚ ጥሪ እንደሚያደርጉ ይታወቃል። ከዚሁ ጋር ተያይዞም የደምና ህብረ ህዋስ ባንክ አገልግሎት የደም ልገሳን እንዲሁም የዓይን ብሌን ንቅለ ተከላን በተመለከተ ከአሻም ጋር ቆይታ አድርጓል። በጎ ፈቃደኞች የደም ልገሳ ካደረጉ በኋላ የደም ምርመራ እንደሚደረግ እየገለጹት የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ሀብታሙ ታዬ ጤንነቱ የተረጋገጠ ደም ለማቅረብ ለማስገባት የተለያዩ ምርመራዎችና እሴቶች እንደሚጨመሩ አንስተው ይህንን ለማድረግ ደግሞ የበጀት ችግር እንዳለ ያብራራሉ። ዳይሬክተሩ የተጣራና ንጹህ ደም ለማቅረብ በጀት እጅጉን አስፈላጊ ጉዳይ መሆኑን ይገልጻሉ። ደም በባህሪው ውድ ሕክምና ነው። አንድ ሰው በበጎ ፈቃደኝነት ደሙን ከለገሰ በኋላ እሴት እንጨምራለን። ምርመራ እናደርጋለን። ተላላፊ በሽታዎችን እንመረምራለን። የቅዝቃይ ሰንሰለት ተከትሎ ነው የሚመጣው። የደም አይነት ልየታዎችን እናደረጋለን። ወደ ህክምና ተቋም ሲሄድ የተስማሚነት ልየታዎች ይደረጋሉ። ያ ሁሉ ሴት ጥንቃቄ ይፈልጋል። ጥንቃቄ ይፈልጋል። ደህንነቱ በደንብ የተረጋገጠ መሆን አለበት። ጥራቱ በደንብ የተረጋገጠ መሆን መቻል አለበት። ያን ለማድረግ ሰፊ ወጪ ይፈልጋል። አንድ ደም ከበጎ ፈቃደኛ ከተወሰደ በኋላ ያ የሚጨመረው እሴት ቀደም ሲል ያጠና ነው ወደ 45 ዶላር ይሆናል። እኛ ሀገር ላይ የዓለም ጤና ድርጅት አቬሬጅ ደህንነቱ የተጠበቀ ጥራቱ የተጠበቀ ደም እንዲኖር እስከ 8 ዶላር አካባቢ ወጪ እንደሚያስፈልግ ያስቀምጣል ያለም ጤና ድርጅት ስለዚህ ውድ ነውና ይሄ ህክምና የደም ህክምና እዚህ ላይ ኢንቨስትመንት ይፈልጋል የደም ህክምና በጣም ውድ በመሆኑ ከፍተኛ የሆነ በጀት ስለሚያስፈልግ አጋር አካላት የሚደግፉበት አጋጣሚ አነስተኛ ነው ብለዋል አያይዞም የደም ጥቅም የእናቶችና የህጻናትን ህይወት ከመታደግ አኳያ ዋጋው ከፍተኛ መሆኑንም አብራርተዋል ተላላፊ የሆኑ በሽታዎች የቀዶ ህክምና ስራዎች ላይ የደም አስፈላጊነት ከፍተኛ መሆኑን በመግለጽ፣ ነገር ግን ለአጋር አካላት ለፖሊሲ አውጪዎች ግንዛቤ መፍጠር አስፈላጊ ነው ብለዋል። በባህሪው ተላላፊ ላልሆኑ በሽታዎች ነው በስፋት ደም ተላልፎ የሚሰጥና አጋር አካላት በስፋት መጥተው የሚደግፉበት ቦታ አይደለም እንደሌላ ጤና ሴክተሮቹ። ያ ስለሆነ የእናቶችን ህይወት ከመታደግ አንጻር ያለው ዋጋ በጣም ትልቅ ነው። የህጻናትን ህይወት ከመታደግ አንጻር ያለው ዋጋ በጣም ትልቅ ነው። ተላላፊም ተላላፊ ላልሆኑ በሽታዎችም የውስጥ ወይም ቀዶ ጥገና የሚፈልጉ በሽታዎች ውስጥም ደም ይገባል። እሱን በተመለከተ ግን እሱ የሚመጥን ድጋፍ ከማድረግ አንጻር ችግሮች አሉ። ያ ስለሆነ አጋር አካላትን ግንዛቤ መፍጠር፣ ፖሊሲ አውጪዎችን ግንዛቤ መፍጠር ታሳቢ ያደረገ እነዚህ ሶስቱን አላማዎች ነው በዋናነት ይዞ ቀኑን እያከበርን ያለ ነው ማለት ነው፣ በአላማ ደረጃ ስናይ ከዚህ በተጨማሪ በተያዘው በጀት አመት 11 ወራት የስራ አፈጻጸም ግማሽ ሚሊዮን የሚሆን የደም መጠን ለመሰብሰብ ታቅዶ ከ370 ሺህ ዩኒት በላይ ደም በሀገር አቀፍ ደረጃ ለመሰብሰብ እንደተቻለ ገልጸዋል። ከቅድ አንጻር ሲታይም 81 በመቶ ማሳካት ተችሏል ይላሉ። ከአይን ብሌን ልገሳ ጋር አያይዘው እንደተናገሩት ከሆነ በበጀት አመቱ ከ300 3 በላይ የአይን ብሌን ልገሳ እንደተደረገ ገልጸዋል። በዚህ በጀት አመት አጠቃላይ ወደ ግማሽ ሚሊዮን አካባቢ ደም እንሰበስባለን ብለን እቅድ የያዝነው በዚህ 11 ወር ውስጥ ቅድም ሳነሳ እንደነበርኩት ወደ 378500 ዩኒት ደሞችን እንደ አገር የሰበሰብንበት ሁኔታ አለ። ያ ከታቀደው አንጻር 81 በመቶ ነው የሚሆነው። የአይን ብሌንንም ስናነሳ እስካሁን ባለው ጊዜ ወደ 315 አይን ብሌኖችን አነስተናል፣ በዚህ በጀት አመት እሱ ከቅድ አንጻር ኦልሞስት ጥሩ ደረጃ ላይ ያለ ነው። የአይን ብሌን ቃል የገቡ ሰዎችም ወደ 522 ናቸው። እስካሁን ባለው በበጀት አመቱ መጨረሻ 600 እናደርሳለን ብለን ያቀር ነው። ከታቀደው አንጻር የአይን ብሌን ጋ ያለው ኦልሞስት ኦን ትራክ ያለ ነው። ደም ጋ ያለው ግን ቅድም እንዳነሳሁት ከታቀደው አንጻር ጉለት አለው። ከታቀደው አንጻር ጉለት መኖሩ ብቻ አይደለም፣ አጠቃላይ የህክምና ተቋማትን ፍላጎት ከማሟላት በዚህ አገር ውስጥ ወደ ሰባት መቶ ሃምሳ የሚጠጉ የህክምና ተቋማት የደም ህክምና ይሰጣሉ። እነዚህ ሁሌም በየቀኑ ኦልሞስት ደም ሚፈልጉበት ሁኔታ አለ። ስለዚህ የደም ታካሚ ቁጥር ኦልሞስት እየጨመረ የመጣበት ሁኔታ አለ። በተለይ ተላላፊ ያልሆኑ በሽታዎች እንደ ካንሰር ማዕከላትም እየጨመሩ የመጡበት ሁኔታ ስላለ እሱ ጋር የተያዙ ነገሮች አሉ። የአንድን ሀገር የደም ፍላጎት ለማሟላት የዓለም ጤና ድርጅት ባስቀመጠው መስፈርት ቢያንስ አንድ በመቶ የሀገሪቱ ማህበረሰብ ደም መለገስ አለበት ብሎ ያስቀምጣል። በበጀት ዓመቱ የተገኘው የደምና የዓይን ብሌን ልገሳ ጥሩ የሚባል ቢሆንም በቀጣይ የተሻለ የደምና የዓይን ብሌን ለመሰብሰብ መታቀዱን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ተሰናግሯል ከደም ህክምና ጋር ተያይዞ የሚነሱ ችግሮችንም ለመቅረፍ እንደሚሰራ ተመላክቷል። በትግራይ ክልል በስድስት ማዕከላት የ12ተኛ ክፍል መልቀቂያ ፈተና እየተሰጠ መሆኑ ተገለጸ። በሀገር አቀፍ ደረጃ የሚሰጠው ይህ የ12ተኛ ክፍል መልቀቂያ ፈተና የትምህርት ሚኒስትሩ ብርሃኑ ነጋ በደቡብ ኢትዮጵያ ክልል በቦንጋ ዩኒቨርሲቲ ተገኝተው አስጀምረዋል። ፍራውል ኃይሉ ተጨማሪ በትግራይ ክልል የአስራ ሁለተኛ ክፍል ሀገር አቀፍ የመልቀቂያ ፈተና በስድስት የፈተና ማዕከላት እየተሰጠ መሆኑን የክልሉ ትምህርት ቢሮ አስታውቋል። ሀገር አቀፍ ፈተናውን ለመስጠት የተለያዩ የዩኒቨርሲቲ ማዕከላትን እየተጠቀሙ መሆኑን በክልሉ የትምህርትና ጥራት ኤጀንሲ ማረጋገጫ ተወካይ አረጋዊ ዘፈኑ ተናግረው በክልሉ አጠቃላይ ሀገር አቀፍ ፈተናውን ለመውሰድ ከተመዘገቡ ከ ሰላሳ ስድስት ሺህ በላይ የሚሆኑ ተማሪዎች ውስጥ በመጀመሪያ ዙር ማለትም የተፈጥሮ ሳይንስ ተፈታኞች ከ አስራ አራት ሺህ በላይ የሚሆኑ ተማሪዎች ለፈተናው መቅረባቸውን አክለው ለአሻም ተናግረዋል። ከነዚህ ውስጥም በበይነ መረብ የሚፈተኑ ከሁለት ሺህ በላይ የሚሆኑ ተማሪዎች መኖራቸውንም ተናግረዋል። ጀምረናል። ዛሬ ዛሬ ሀያ ሶስት ቀን ነው፣ ጀምረናል። በስድስት የፈተና ማዕከል የዩኒቨርስቲ እንክል ነው የምንጠቀመው ማዕከል ነው የምንጠቀመው በራያ ዩኒቨርሲቲ ሽረ ካምፓስ የአክሱም ዩኒቨርስቲ ብራንች ማለት ነው አክሱም ራሱን አድግራት ና መቀሌ ዩኒቨርስቲን በሁለት ባህሪድ ና አዳቅ የሚባል ካምፓሶች ጀምረናል። እንግዲህ አጠቃላይ በዚህ አመት የሚፈተኑ ተማሪዎች ሰላሳ ስድስት ሺ ሶስት መቶ ተማሪ ነው ያለን። ይህ በሁለት ፕሮግራም ነው የሚከፈለው የመጀመሪያ ዙር ና ሁለተኛ ዙር ተብሎ። የመጀመሪያ ዙር ተፈጥሮ ሳይንስ ነው የሚፈተኑት ዛሬ የገቡት ማለት ነው አስራ አራት ሺ አራት መቶ አርባ ሰባት በወረቀት የሚፈተኑ ተማሪዎች አሉን ከእነዚህ ስወሰድ፣ አምስት መቶ ሰማንያ ሶስት ተማሪ ሴቶች ናቸው ሴቶች ናቸው። እንደገና በኦንላይን የሚፈተኑ ደግሞ ሁለት ሺ ሰባት መቶ ዘጠና አንድ አሉን ከነዚህ ደግሞ ሴቶች የተወሰነ ግማሽ ግማሽ ያሉን ሴቶች ናቸው እነዚህ ስለዚህ አጠቃላይ እነዚህ ተማሪዎች ዛሬ ቀን ጀምረው ፈተና እየወሰዱ ነው። በክልሉ ዛሬ በተጀመረው ሀገር አቀፍ ፈተና የተቋማትና የባለ ድርሻ አካላት ከባለፉት ጊዜያት በተሻለ መልኩ ቅንጅት የነበረበት እና በተለይ ደግሞ የጸጥታ ተቋማት እያደረጉ ያሉት ትብብር የሚበረታታ መሆኑንም አረጋዊ ዘፈኑ ተናግረዋል። ከዚህ ቀደም በነበረው የፈተና አሰጣጥ ላይ የታዩ ሞባይልና መሰል ነገሮችን ይዘው የገቡ ተማሪዎች መኖራቸውን ያስታወሱት አረጋዊ ዛሬ መሰጠት በተጀመረው አገር አቀፍ ፈተና ላይ እስካሁን ይህ አይነት መሰል ችግሮች እንዳልታዩም ተናግረዋል። እንግዲህ አጀማመሩ በጣም ጥሩ ነው። ዝግጅቱ ምጡ የተሻለ ካለፉ አመቶች አመታት፣ ዛሬ ትንሽ የከ ስቴክሆልደሮችን ወይም ባለድርሻ አካላት የተሻለ ቅንጅት ነበረው እና በጣም ጥሩ ነበር። በቃ አጀማመሩ የሚገርምሽ ዩኒቨርሲቲዎች ያልጠበቅ ነው ዝግጅት አደረጉ። የተማሪ አቀባበል፣ ዶርም አሳጣጥ፣ ምግብ አሳጣጥ፣ ቀድመው ዶርማቸው፣ ክላሳቸው የሚፈተኑ ሁሉም ብሪ ሴቨንቲን አድርገው ያድገው አቀባበሉ ጸባያቸው ደግሞ በጣም አሪፍ ነበር። ዩኒቨርሲቲ ባጠቃላይ እና ጥሩ ተማሪዎች በጣም ደስ ሚሽናል ነው ያሉት በተማሪዎ በዩኒቨርሲቲ አቀባበል። ፌደራል ፖሊስም በጣም ያው ህጉን በተከተለ መንገዱ መንገድ በጣም ጥሩ እስካሁን ባለው ማለት ነው በጣም ጥሩ ጸባይ ያላቸው ናቸው። በሁሉም ካምፓስ የተመደቡ የፌደራል ፖሊስ እንዲሁም የክልሉም በጣም ጥሩ ነው። ዛሬ አመት ለየት ያለው የተማሪ ዲሲፕሊን ነው። ዛሬ አመት በጣም የሚገርም ሞባይል የያዘ አንድ ተማሪ ሶስን አክሱም አካባቢ ተገኝተዋል እንጂ ሌላ ምንም ምንም ነገር ይሄን ውስጥ የለም፣ እስካሁን ማለት በተለይ መቀለ ዩኒቨርስቲ እዛም ነበርኩ። ሆነ አመና እንዳለ እያንዳንዱ ተማሪ ነው ወይም አንድ ቢያንስ አንድ ሞባይል ወይም ሁለት ሞባይል ይዞ ሲጓዝ የነበረው ዛሬ አመት ግን ምንም አይነት ሞባይል እስካሁን አላገኘንም። በመቀለ ዩኒቨርስቲ በሜን ካምፓስ በተለይ ማለት ነው። ተፈታኝ ተማሪዎች ከወረዳ ወደ መፈተኛ ማዕከላት በማጓጓዝ ሂደት ላይ ያጋጥማሉ ተብሎ የነበሩ ችግሮች ማለትም የትራንስፖርት እጥረት፣ የገንዘብና የነዳጅ እጥረት ያጋጥማሉ ተብሎ የነበረ ቢሆንም ያለምንም ችግር ተማሪዎቹ ወደ ፈተና መስጫ ማዕከላት በሰላማዊ መንገድ ማጓጓዝ መቻሉንም አክለዋል። ጥሩ ነበር። የተማሪ ባህሪም እስካሁን ጥሩ ነው ያለው። የወረዳዎችም ተማሪ ሲጓጓዝ ከወረዳ እስከ ዩኒቨርሲቲ የትራንስፖርት እጥረት ሊያጋጥመን ብለን ነበር፣ የገንዘብ እጥረት፣ የማኪና እጥረት የነዛ ጥረት ያው እጥረት እንዳለ ነው። አልተቀርፋው ማለት አይደለም ግን በየደረጃው ያለ አካል የወረዳ አስተዳዳሪዎች የባለድርሻ አካላት ንግድ ሚሰደድ የሚባል እንትን አለ ቢሮ አለ ወይ ኤጀንሲ ነዳጅ በማቅረብ ካለው ማለት ነው እና በጣም የተሻለ ቅንጅት ነበር። ብቻ አንድ ሁለት ወረዳ ነው ዘቢቶ በንጋታዊ የገቡ ሀያ አንድ መግባት ነው የነበረባቸው በሀያ ሁለት የገቡ እንጂ እንዳለ ሌሎች ወረዳዎች በሀያ አንድ ነው የገቡ እና በጣም ቱርቅኛ ግን እንዴት የነበረው ሰላማዊ የሆነ በጣም እስካሁን ምንም አይነት ኩሽታ የለም፣ ሰላማዊ የሆነ ፈተና እየተካሄደ ነው። በተለይ ኩረጃን ለማስቀረት የተለያዩ ቅድመ ዝግጅቶች ማድረጋቸውን አረጋዊ ተናግረው፣ በተለይ ደግሞ ድምጽና ምስል የሚያስቀሩ ተንቀሳቃሽ ቁሳቁሶች ተይዘው እንዳይገቡ በትኩረት እንደተሰራም ተናግረዋል። እንግዲህ ሞባይል ማስቀረት፣ ሁሉም ድምጽና ምስል የሚያስቀሩ የኤሌክትሮኒክ ነገሮች ማስቀረት፣ የዶርሚተር አይምን የእንትን አቀማመጥ የፈተናው ለያዩት ሁሉ እነዚህ ፈተናው ኢንዲኬተር ናቸው። እንግዲህ ሞባይል ይገተገባ ሞያን ኮረጃ አለ ማለት ነው። የአቀማመጡ ፍታ ካልሆነ አንድ ደር መያዝ ያለበት የተማሪ ግዛት እነዛ እነዛ ጠቋሚ ናቸው። በገና እያሉ ወደ ፈተናው ሳይገባ እና እነ በዚህ በኩልም ጥሩ ነው እንግዲህ አሁን እነዚህ ፊዚካል የሆነ ወደዛ የሚወስዱ ነገሮች ነው ቀንሰናል ያለ ነው እንጂ እዛ ውስጥ ገብተው እንግዲህ ፈታኝ ነው የሚያውቀው። እኛ እንገባል። የመጀመሪያው ዙር የአስራ ሁለተኛ ክፍል ሀገር አቀፍ ፈተና በመላው ሀገሪቱ መሰጠት ተጀምሯል። በዚህም በሁሉም የመፈተኛ ጣቢያዎች ለተፈጥሮ ሳይንስ ተማሪዎች መሰጠት እንደተጀመረም ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በደቡብ ኢትዮጵያ ክልል የሁለት ሺህ አስራ ሰባት የትምህርት ዘመን የ12ተኛ ክፍል ማጠቃለያ ፈተናን በቦንጋ ዩኒቨርሲቲ ተገኝተው ማስጀመራቸውም ተገልጿል። በሀገር አቀፍ ደረጃም የ2017 ዓ ም የ12ኛ ክፍል ማጠናቀቂያ ፈተናን ከ608 ሺህ በላይ ተማሪዎች እንደሚወስዱትም ትምህርት ሚኒስቴር ማስታወቁ ይታወሳል። የክልል ርዕሳነ መስተዳድሮች የአረንጓዴ አሻራ ዜጎች በተደመረ አቅም ኢትዮጵያን ለመለወጥ በጋራ የቆሙበት ሀገራዊ የልማት አጀንዳ መሆኑን ገልጸዋል። በመትከል ማንሰራራት በሚል መሪ ሀሳብ በሚካሄደው በዘንድሮው አረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ 75 ቢሊዮን ችግኞች እንደሚተከሉ የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ተጨማሪ የአረንጓዴ አሻራ መርሃ ግብር የአካባቢ መራቆትን ከመከላከል ባሻገር በፍራፍሬ ልማት ላይ ተጨባጭ ለውጥ ማምጣቱን የክልል ርዕሳን መስተዳድሮች ገልጸዋል። ክልሎች ለዘንድሮ የአረንጓዴ አሻራ ስኬታማነት የተሻለ ዝግጅት ማድረጋቸውም ነው ርዕሳነ መስተዳድሮቹ ያረጋገጡት። የክልል ርዕሳነ መስተዳድሮች እንዳሉት የአረንጓዴ አሻራ ዜጎች በተደመረ አቅም ኢትዮጵያን ለመለወጥ በጋራ የቆሙበት ሀገራዊ የልማት አጀንዳ መሆኑን አብራርተዋል። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ በክልሉ በየዓመቱ በሚሊዮን የሚቆጠሩ ዜጎች በመርሃ ግብሩ የነቃ ተሳትፎ እያደረጉ መሆኑን ተናግረዋል። በአወን ቀበተማ ዱፈን ተኮፋፊንንዱራ ለፌን ሚማ ቱረን ሉላ አዳዳፍ ሳጥለማን በተጨባጭ የተገኙ ውጤቶች አንዱና ዋናው ለጎርፍ ተጋልጠው የተጎዱ መሬቶች መልሰው እንዲያገግሙ ተደርጓል። በዚህ ረገድ ትልቅ ለውጥ ነው የመጣው። ሁለተኛው የአየር ሁኔታው እየተሻሻለ መጥቷል። ከዝናብ አንጻር ጥሩ ነው። ሶስተኛው አትክልትና ፍራፍሬ በስፋት ለምቶ እስከ ኤክስፖርት ማድረግ ተደርሷል። ክልላችንም አገርም ከዚህ እየተጠቀመ ነው። ከግብርና ስራው ጎን ለጎን ሁሉም ህዝብ ወጥቶ በችግኝ ተከላው መሳተፍ ይኖርበታል። ከዚህ አንጻር ትልቅ ውጤት እንጠብቃለን። ጭምና ነው ተሙቱ ረጅራታ ይሰካንረት ቡአውላና ኤግነ ይቻላል ፕሬዚዳንቱ በአረንጓዴ አሻራ መርሃ ግብር አማካኝነት በክልሉ ተራቁተው የነበሩ አካባቢዎች መልሰው ማገገማቸውን ጠቅሰው ከሀገር ውስጥ ባለፈ ለውጭ ገበያ የሚቀርብ የአትክልትና ፍራፍሬ ምርታማነት አቅም መፍጠሩን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌትናል ጄኔራል ታደሰ ወረደ በበኩላቸው በሀገር አቀፍ ደረጃ በአረንጓዴ አሻራ መርሃ ግብር በርካታ ህዝብ በማሳተፍ ለውጥ ማምጣት መቻሉን ተናግረዋል። መርሃ ግብሩ ዘርፈ ብዙ ፋይዳ እንዳ ሳለው ጠቅሰው በትግራይ ክልል ሐምሌ 20 ቀን 2017 መርሃ ግብሩ በይፋ እንደሚጀመር ጠቁመዋል። በስፋት በካምፔን መልክ ባንዴ በሚሊዮኖች በሚተገሩበት ወቅት ፋይዳው ትልቅ ነው። ሚያ ነው የቀደም ብሎም የተጀመረ አሁንም እየተጠናከረ ሄድ ያለ ነው እና በትግራይ ሐምሌ 20 ነው ኦፊሻል የሚጀምረው። ሰባ ሚሊዮን ችግኞች ናቸው እስካሁን ድረስ ለተክል ዝግጁ የሆኑት። በአጠቃላይ ዝግጅቱ ካለው ሁኔታ አንጻር ሲታይ ቆንጆ ነው። የአረንጓዴ አሻራ መርሃ ግብር የተለያዩ የፍራፍሬ አይነቶች በሀገር አቀፍ ደረጃ ማስፋት ያስቻለ መሆኑን የተናገሩት ደግሞ የቤንሻንጉል ጉምዝ ክልል ርዕሰ መስተዳደር አሻድሊ ሀሰን ናቸው። መርሃ ግብሩ ከቡና በተጨማሪ ኢትዮጵያ በፍራፍሬ ኤክስፖርት እንድትታወቅ እያደረጋት ስለመሆኑ ጠቁመዋል። አረንጓዴ አሻራ ከጀመርን በሀገራችን ትልቅ ዲፓርቸር እየተመዘገበ ነው ያለው። በቡና ምርትም ትልቅ ውጤት እየተገኘ ነው ያለው። ከዚህ በፊትም ያልተለመዱ ፍራፍሬዎች በሀገራችን ተተክሎ ለሀገራችን ፍጆታ ባለፈ ኤክስፖርት እየተደረገ ነው ያለው። ይሄ ትልቅ ስኬት ነው። ስለዚህ እንደ ሀገር በሁሉም ክልሎች ያለምንም አይነት ልዩነት እየተሰራ ያለ ስራ ነው ተደርጎ የሚወሰደው እንደ ቤኒሻንጉል ጉሙዝ ክልል ቤኒሻንጉል ጉሙዝ ክልል በአባይ ተፋሰስ ውስጥ የሚገኝ አካባቢ ነው የሚገኝ ክልል ነው። ታላቁ ህዳሴ ግድብ የሚገነባበት ነው። በየአመቱ በሚሊዮኖች አሁን በዚህ አመት ከ75 ሚሊዮን ችግን በላይ ተዘጋጅተን እንተክላለን ማለት ነው። የሶማሌ ክልል ርዕሰ መስተዳድር ሙስጠፊ ሙሐመድ የክልሉ ነዋሪዎች በመርሃ ግብሩ ላይ በስፋት እየተሳተፉ መሆኑን ለኢዜአ የተናገሩ ሲሆን የአረንጓዴ አሻራ መርሃ ግብር ከዚህ ቀደም ለድርቅ ተጋላጭ የሆኑ አካባቢዎችን ወደ ምርታማነት እንዲለወጡ እድል የፈጠረ መሆኑን አብራርተዋል። የተራቆቱ አካባቢዎችን እንዲያገግሙ በማድረግ የግብርና ምርታማነት እንዲሻሻል አዎንታዊ ሚና እያበረከተ መሆኑን ገልጸዋል። በክልላችን ህዝቡ በዚህ ስራ ላይ በሰፊ የተሳተፍበት ያለው ሁኔታ ነው ያለው። ይህንንም አጠናክረን እንቀጥላለን። ከማንኛውም የሀገራችን ክፍል በበለጠ ምናልባት በቆላማው አካባቢዎች የዚህ አይነት ፕሮግራም አስፈላጊነት ደግሞ ግልጽ ነው። ስለዚህ እነዚህ ነገሮችን ለማሻገር መትከል አለብን። ያንን ይዘን ነው እኛም ዘንድሮ ፕላን ያደረግነው እና ትልቅ ለውጥ እንዳመጣለን ብል የሚል እንቅስቃሴ እያደረግን ያለ ነው። የአፋር ክልል ርዕሳነ መስተዳደር አውል አርባ በበኩላቸው በክልሉ ከዚህ ቀደም በአረንጓዴ አሻራ መርሃ ግብር የተተከሉ የፍራፍሬ ተክሎች ህብረተሰቡ ተጠቃሚ ማድረግ መጀመራቸው ጠቁመዋል። በጋምቤላ ክልል በአረንጓዴ አሻራ መርሃ ግብር አማካኝነት ከዚህ ቀደም በክልሉ የማይታወቁ አዳዲስ የፍራፍሬ አይነቶች ማልማት መጀመሩን ደግሞ ያነሱት የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ናቸው። የሀረሪ ክልል ርዕሳነ ወታደር ኦርዲን በድሪ የአረንጓዴ አሻራ መርሃ ግብር ከምግብ ሉዓላዊነት ጋር የተሳሰረ ሀገራዊ የልማት አጀንዳ መሆኑን አንስተዋል። ጥሩ መነሳሰት አለ። ህዝቡ ለምደዋል። ትናንት የተካላቸው ባለፈው የተካልናቸው ችግኞች በአሁኑ ሰዓት ወደ ምግብነት ተቀይሮ ገበያ ላይ ናቸው። ወደ ብር ተቀይሯል። ፍሬያቸው ለኢኮኖሚ ጠቀሜታ የሚውሉ ዛፎችን ትኩረት ተደርጎ በመሰራቱ በአሁኑ ሰዓት በችግር ውስጥ ያሉ ማህበረሰቦች ያንን ወደ ገበያ ወስዶ ለራሳቸው ተጠቃሚ ሊሆኑ የሚችሉበት ሁኔታ እንዲፈጠር አድርጓል። በተለይ ደግሞ እነዚህ ዛፎች ፍሬያቸው በሚደርሱበት ጊዜ ለውጭ ገበያ በማቅረብ የሀገሪቷን ኢኮኖሚ የማሳደግ ስራ እየተሰራ ያለበት ሁኔታ እያየን ነው በሁሉም ክልሎች። ስለዚህ ይሄ ተጠናክሮ መቀጠል አለበት። አረንጓዴ አሻራ መታገበን እንግዲህ ከመትከልም ባሻገር የኢኮኖሚ ተጠቃሜታ በከፍተኛ ሁኔታ እየታየን ያለው በተለይም ኤክስፖርት የሚደረጉ የተለያዩ የምግብ ነክ ምርቶች ላይ ከፍተኛ ለውጥ እያመጣን ያለው የምግብ ዋስትናን ከማረጋገጥም ከፍተኛ እገዛ እያደረገ ይገኛል። እና አሁን የምንሰራው ስራ ከደንም ባለፈ ነው፣ ከአካባቢ ጥበቃም ባለፈ ነው እና አጠቃላይ ሀገራችን በመትከል ማንሰራራት በሚል መሪ ሀሳብ በሚካሄደው በዘንድሮው አረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ 7.5 ቢሊዮን ችግኞች እንደሚተከሉ የጠቅላይ ሚኒስቴር ጽሕፈት ቤት መረጃ ያመላክታል። ተመልካቾቻችን ለዕለቱ ያዝንላቸው ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። ጤንነቱ የተረጋገጠ ደም ለማቅረብ በቂ የሆነ በጀት ሊኖር ይገባል ሲል አገልግሎቱ አስታወቀ። በትግራይ ክልል በስድስት ማዕከላት የአስራ ሁለተኛ ክፍል መልቀቂያ ፈተና እየተሰጠ መሆኑ ተገለጸ። የክልል ርዕሳነ መስተዳድሮች የአረንጓዴ አሻራ ዜጎች በተደመረ አቅም ኢትዮጵያን ለመለወጥ በጋራ የቆሙበት ሀገራዊ የልማት አጀንዳ መሆኑን ገለጹ። ከውጭ በደቡባዊ አውሮፓ በተከሰተ ከፍተኛ ሙቀት የሰዎች ሕይወት አለፈ። ተመልካቾቻችን፣ ለዛሬ ለተሰኘው ሰኔ 23 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ የለቱ ተረኛ አስተላላፊ መሐመድ ንጉስ አብዱ አብራችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። በዚሁ አጋጣሚ ከዚህ ቀደም ያመለጧችሁ ወቅታዊ ፕሮግራሞቻችን እንዲሁም ደግሞ ዜናዎቻችን በዩቲዩብ፣ በፌስቡክ፣ በቲክቶክ እና በቴሌግራም ቻናሎቻችን በመግባት መከታተል እንደምትችሉ በዚሁ አጋጣሚ መጠቆም እንወዳለን። አሻም ለሁላችን!